አሜሪካ ከግዛቶቿ አንዷ የሆነችውን ሃዋይን እንዴት ሰረቀቻት? በዚህ ቪዲዮ ይህን አስገራሚ ታሪክ አስቀኛቸዋለሁ። ቪዲዮውን ሰብስክራይብ እና ላይክ በማድረግ ጀምሩት። ላይክ በማድረጋችሁ ቻናሌ ብዙ ሰው እንዲደርስ ያግዘኛል። አሁን ወደ ታሪኩ። ከአርባ ሚሊዮን ዓመታት በፊት የውቅያኖስ ወለል ተሰናጠቀና ቀልጦ ያለ ላቫ መፍሰት ጀመር። ላቫው የውቅያኖሱን ውሃ ሲመታው ቀዘቀዘና ጠጣር ሆነ። በመጨረሻም በውቅያኖስ ውስጥ ተራሮች ተፈጠሩ። እነዚህ ተራሮች ከፍ እያሉ ከፍ እያሉ ብዙም ሳይቆይ የደሴት ሰንሰለት ተፈጠረ። ከዚያም ከሁለት ሺህ ዓመታት በፊት አካባቢ አንድ ቡድን በካኖዎች ወይም ረጅም ጀልባ ወደ እነዚህ ደሴቶች ደረሱ። እነዚህ ማህበረሰቦች በመጨረሻ ወደ አንድ መንግሥት አንድ ሆኑ። የሃዋይ መንግሥት በፓስፊክ ውቅያኖስ መሃል ላይ ያለ ሉዓላዊ ሀገር፣ ሃዋይ በቋንቋና በባህል ብሔራዊ ማንነት ሆነች። ነገር ግን ያ ሉዓላዊነት፣ ያ ባህል፣ ያ ማንነት ብዙም ሳይቆ ተሰረቀ። በውቅያኖስ ማዶ ባለው በአዲስ ትልቅ አገር ተያዘ። ይህ የእነዚህ ደሴቶች ታሪክ ነው። በሚሊዮን ለሚቆጠሩ ዓመታት በፊት እዚህ ምድር አልነበረችም። ውቅያኖስ ብቻ ነው። የሐዋይ ለግማሽ ምዕት ዓመት የቆየው የክልል ጥያቄ ተፈቀደ። የሐዋይ መንግሥት ለብዙ ዓመታት ከአገሪቱ የተራረቀ ሆኖ ቆይቷል እና በአንድ ወቅት በነገሥታት የምትመራ ሀገር ነበረች። በ1700 እና በ1800ዎቹ ወቅት ብዙ ሰዎች ከአውሮፓና ከዩናይትድ ስቴትስ ሐዋይን ለመጎብኘት መጡ። ይህም ውቅያኖስን ለመቃኘት የተደረገ ጉዞ ነበር። ነገር ግን እዚያ የቀሩት በዋነኝነት አሜሪካውያን ነበሩ። ወደ እነዚህ ደሴቶች የደረሱ ስለ ኢየሱስ ለመውራት ፈልገው ነበር። በአብዛኛው የሃዋይ መንግስት እነዚያን ጎብኚዎች በደስታ ተቀበለ። አንድ ብሪታዊያን አሳሽ የሃዋይን ንጉሥ የእንግሊዝን ባንዲራ በስጦታ ተሰጠው እና ሃዋይ በመጨረሻ የብሪቲሽን ባንዲራ የራሷ ባንዲራ አደረገች። እዚህ አጠቃላይ ወዳጅነትና መልካም ግንኙነት ነበር። በደሴቱ ላይ የሰፈሩት አሜሪካ ሚስዮናውያን በመጨረሻ ላይ ልጆችና የልጅ ልጆች ነበሯቸው። ብዙም ሳይቆይ እነዚህ ሚስዮናውያንና ዘሮቻቸው ስለ ኢየሱስ ማውራት ብቻ ፍላጎት አልነበራቸውም የንግድ ስራቸውን በመገንባት ላይ ጭምር ፍላጎት ነበራቸው፣ በዋነኝነት በስኳር ላይ ያተኮረ። ከሃዋይ ንግድ ልታገኝ የምትችለው በጣም ውድ ምርት ስኳር ነው። በዚህ የመጨረሻ የኢኮኖሚ ፍላጎት በመጀመሪያ ሚስዮናውያን ለመሆን የመጡት እነዚህ አሜሪካውያን አሁን በስኳር ላይ የበለጠ ፍላጎት ነበራቸው እና የአውሮፓ ተወላጆች ለብዙ መቶ ዓመታት ሲያደርጉት የቆዩትን አደረጉ። የሌላውን ባህልና መንግስት እየተመለከቱ ይህን የተሻለ ልናድርገው እንችላለን ከእኛ እንጀምራሉ እናም በ19 መቶዎች ወቅት እነዚህ አሜሪካውያን የሃዋይን መንግሥት መዋቅር ቀስ በቀስ ማፍረስ ጀመሩ። በዚህ ጥንታዊ የደሴቱ ሀገር አሁንም አዲስ መጤዎች አሉ። ብዙም ሥልጣን አልነበራቸውም፣ ግን ያ በፍጥነት ተለወጠ። ፓስፊክ ሁል ጊዜ ይንከባለላል፣ ማይል ከማይል በኋላ ላይ የሚያብረቀርቅ ነጭ የባህር ዳርቻ። በ18ኛዎቹ መገባዳጃ ላይ እነዚህ አሜሪካውያን እጅግ በጣም ብዙ የሃዋይን ሀብት አከማይተዋል። እና ከዓመታት በፊት ወደ ደሴቱ የመጡ የመጀመሪያዎቹ ሚስዮናውያን ሰዎችን ወደ ሃይማኖታቸው ለመለወጥ የመጡት አሁን የልጅ ልጅ አላቸው። ሙሉ በሙሉ የታጠቁ ነጭ የሀዋይ ዜጎች ሚኒሻና የሚስዮናውያን ዘሮች መንግሥትን ለማባረርና ሀገሪቱን በራሳቸው ለማስተዳደር ይጓጉ ጭምር። ይህም ለስኳር ንግዳቸው የበለጠ ምቹ ሁኔታ ይፈጥርላቸዋል። አስታውሱ እነዚህ ሰዎች በሀዋይ የተወለዱ ናቸው። ራሳቸውን ሀዋውያኖች ብለው ይጠሩ ነበር። ግን አሁንም ታማኝነታቸው ከአያቶቻቸው ሀገር ጋር ነው አሁንም በተግባር አሜሪካውያን ናቸው። በ1893 ይህ አካባቢ ነጭ ሚኒሻ እና የፖለቲካ አጋሮቻቸው መንግስትን ሙሉ በሙሉ ለመቆጣጠር ዝግጁ ሆኑ። በወቅቱ መንግስትን የምትመራው ንግሥት ሊሊኡኦካላኒ ነበረች። የስኳር ሚስዮናውያን አሁንም አናሳ ነበሩ እና መንግስትን ሙሉ በሙሉ መገልበጥ ለብቻቸው ከበር ግን፣ እንደ ዕድል ሆኖ እርዳታ አገኙ። በወቅቱ የአዋ የአሜሪካ አምባሳደር የሆኑት ጆን ኤል ስቲቨንስ የአሜሪካ ወታደራዊ መርከብና ወታደሮቻቸውን ወደ ኦአሁ ደሴት የባህር ዳርቻ ሆኖሉሉ ተብላ ከምትጠራ ዋና ከተማ እንዲደርሱ አመቻቹ። እስከዚህ ጊዜ ድረስ በሃዋይ የነበረው ግጭት በቴክኒክ የውስጥ ጉዳይ ነበር። ማለትም በአካባቢው ነዋሪዎችና በአሜሪካ የሚሲዮናውያን መካከል። ነገር ግን አሜሪካ መንግሥትን ለመገልበጥ ወታደራዊ ድጋፍ ለመስጠት ሆኖሉሉ እንደደረሰች፣ ይህ በባዕድ ኃይል የተደገፈ ሙሉ ወታደራዊ መፈንቅለ መንግሥት ሆነ። በዓለም አቀፍ ግንኙነት ውስጥ የከፋ ወንጀል ነው። ግን እንደዛም ሆኖ አሁንም መንግስት መፈንቅለ መንግስቱን ደገፈ። ንግሥቲቱ ስልጣኗ እንድትለቅ ተደረገች፣ እና ይህ ሰው የአዲስ ሃዋይ ሪፐብሊክ መሪ ሆነ። ስሙ ሳንፎርድ ዶል ነበር። እና አሁን እሱ የሃዋይ መሪ ሲሆን የአካባቢው ነዋሪዎች ይህንን ተቃውሞ ግን፣ ተቃውሟቸው ሰላማዊ ነበር። በደሴቲቱ ላይ ከሞላ ጎደል ዕድሜው የደረሰ ሁሉ የመንግሥቱን ለውጥ የሚኮንን አቤቱታ ፈረመ። በዋሽንግተን ዲሲ ውስጥ አንድ ቡድን የአሜሪካ ሚስዮናን ወደ ስኳር ተዋጊዎች ተለውጠው ሥልጣን ከያዙ በኋላ ከሃዋይ ጋር ምንም ማድረግ እንዳለባቸው ክርክር ጀመረ። የስኳር ተዋጊዎች ስል ሚስዮናዊ ሆኖ መጥተው ስኳር ንግዳቸውን ያጣጣፉትን ለማለት ነው ዶላር ራሱ አሜሪካ ሀዋይ እንድትወስዳት ለመገፋፋት ወደ ዲሲ ተጉዟል። ነገር ግን የአካባቢው የሀዋይ ቡድን የአሜሪካን ወረራ ለመቋቋም ወጣ። ስልጣኗ የተነጠቀችው ንግስት የሀዋይ መንግስት ህጋዊ መሪ ሆና እንድትመለስ የሚጠይቅ ደብዳቤ ጻፈች። አሜሪካ እስከ 1898 ድረስ ምንም ማድረግ እንዳለባት ግራ ገብቶት ተከፋፍላ ነበር። አዲሱ ፕሬዝዳንት በጦርነትና በአሜሪካ መስፋፋት የሚደስቱ መሪዎችን ሰብስቦ ነበር እና ይሄ የሀዋይን ዕጣ ፈንታ ወሰነ። እነዚህ ሁሉ የሃዋይ ህዝብ የሰላማዊ ተቃውሞችን በኃይለኛ መሣሪያና የማያቋረጥ ፍላጎት ባለው ሀያል ሀገር ተረገጡ። አንድ የበጋ ቀን በ1898 አሜሪካ ብቅ አለች እና የሃዋይ መንግስት ባንዲራ ወርዶ የአሜሪካ ባንዲራ ተሰቀለ። ሃዋይን በይፋ የዩናይትድ ስቴትስ ንብረት ሆናለች። በእነዚህ ስኳር ወዳድ ሚሲዮን የሆነን እርዳታ እነዚህ ደሴቶች ከህዝባቸው ተነጥቀው እያደገች ባለችው ሀያል ሀገር እጅ ገቡ። ነገር ግን መሬት መስረቅ አንድ ነገር ነው። እውነተኛው ስርቆት ግን ቀጥሎ የተከሰተው ነው። በዚህ ጊዜ ሃዋይ የዩኤስ የግዛት እንጂ ክፍለ ሀገር አልነበረችም። ግን አሁንም አሜሪካ የሃዋይን አኗኗር ዘይቤ በእጅጉ ማጥፋት ጀመረች። የሃዋይ ቋንቋ በትምህርት ቤቶች ታገደ እና የመንግስትና የንግድ ስራዎች በሕግ በእንግሊዝኛ እንዲተኩ ተደረገ። ዩኤስ በቅዱስ ስፍራዎች ላይ መሬት ማልማት ጀመረች እና ታሪኩ ራሱ ሳንሱ ተደረገ። ይህም የሃዋይ ህዝብ የአሜሪካንን ያለ ጦርነት የተቀበለ አስመስሎ ለማሳየት ነበር። አብዛኛው እውነተኛ ታሪክ ተደራሽ መሆን አልቻለም ምክንያቱም እየሞተ በነበረ የሃዋይ ቋንቋ ተመዝግቦ ስላለ ነው። እና ከዚያ በ1959 ሃዋይ የህብረቱ 50ኛ ክፍለ ሀገር ሆነች። በፍጥነትም ዛሬ የምናውቃት ቦታ ሆነች። ይህ በእንዲህ እንዳለ አዶል ምግብ ኩባንያ ምናልባትም በዚህ የመሬት ነጠቃ በጣም የተረዳው ኩባንያ ትልቅ ዓለም አቀፍ ኮርፖሬሽን ሆኗል። በ1993 ሃዋይ ዩናይትድ ስቴትስ ሙሉ አካል ነበረች። በዚህ ዓመት ፕሬዚዳንት ቢል ክሊንተን ይቅርታ ጠየቁ። ፕሬዚዳንታዊ ይቅርታ በዋይት ሃውስ ውስጥ ፕሬዚዳንት ክሊንተን ለሃዋይ ህዝብ ይቅርታ የሚጠይቅ መደበኛ ደብዳቤ ፈረሙ። ክሊንተን በአሜሪካ መንግስት ስም ይቅርታ እየጠየቀ ነው። ከመቶ ዓመት በፊት የሃዋይን ነፃ ንጉሳዊ አገዛዝ በኃይል በመውረዱ የተነሳ ነው። ነገር ግን እያሰቀቀ የመሬት ነጥቃና የእነዚህ ደሴቱ ዝርፊያ ስርቆት ቢሆንም እዚህ ትንሽ ተስፋ አለ። በ1893 ወደ አቤቱታዎችና ተቃውሞዎች ያመራ የሰላማዊ ተቃውሞ መንፈስ ስልጣን ከተያዘ በኋላም ቀጥሏል። በዚህም ምክንያት የሃዋይ ቋንቋ በትጋት ተጠብቆ እና ዛሬ ሙሉ የሐዋይን ቋንቋ የሚያስተምሩ ትምህርት ቤቶች አሉ። የሐዋይ ወጎች በህይወት ቆይቷል። ሃዋያኖች ቅዱስ ስፍራቸውን ለመተው ፍቃደኛ አልሆነ ሊለማ የነበረውን ቅዱስ ተራራ ለመጠበቅ ድራማዊ ተቃውሞ አደረገ። ሃዋይ ተሰርቃ ሊሆን ይችላል። እና ባህሏን ለማጥፋት ሙከራዊ ተደርገውም ሊሆን ይችላል። ነገር ግን የዚህ ኢምፔሪያሊስት የመሬት ነጠቃ አሉታዊ ተጽዕኖ ሰፊ ቢሆንም የዚች ውብ ባህል ብዙ ምሰሶዎች በሕይወት ተርፈዋል። ይህን ታሪክ ባጭሩ በዚህ መልኩ አቅርቤላችኋለሁ። በሌላ ጊዜ ይህን ታሪክ ሰፋ ባለ መልኩ ለማቅረብ ሞክራለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግና ላይክ በማድረግ እንዲሁም ሀሳብ አስተያየቶቻቸውን በኮሜንት ሴክሽን ላይ በማስቀመጥ ቻናላችን ብዙ ሰው ጋር እንዲደርስ አግዙ። መልካም ጊዜ ይሁኑላችሁ።